እያዩችሁ ነው የምትመለከቱኝ። እግዚአብሔር አምላክ ይባርካችሁ። ጌታ በኢየሱስ ስም ከዚህ ሰዓት ጀምሮ ጸልያለሁ። የተያዘባችሁ የትኛውም የእናንተ ብለሲንግ ሁሉ ከዚህ ሰዓት ጀምሮ መለቀቅን እንዲጀምር አዛለሁ። የተያዘባችሁ የጤንነት በረከት፣ የተያዘባችሁ የፋይናንስ በረከት፣ የተያዘባችሁ የትዳር በረከት፣ የተያዘባችሁ የአገልግሎት በረከት ከዚህ ሰዓት ጀምሮ በጌታ በኢየሱስ ስም መለቀቅ እንዲጀምር አዛለሁ። ቤል የዋጠውን ይተፋል እንደሚል በየትኛውም የጨለማ አሰራርና በየትኛውም የጨለማ ፕሮግራም የተያዘ ዲሌይ የሆነ የእናንተ የሆነ ነገር ሁሉ ከዚህ ሰዓት ጀምሮ በጌታ በኢየሱስ ስም ኃይል ተለቀቀ። አዎ የእግዚአብሔር ጥበቃ በእኔ ላይ ሆኗል፣ በምሬ ላይ ሆኗል እያላችሁ ጻፉ። እግዚአብሔር ይባርካችሁ። እያየው ነው ገነት ኢሳያስ ማዛ፣ እግዚአብሔር ይባርካችሁ። አባቶይ በዚህ ሰዓት ላይ ለሚመለከቱኝ ሰዎች ሁሉ ጸልያለሁ። በምሬ ላይ ባሉበት ስፍራ ሁሉ ላይ ያንተ ጥበቃ ቤታቸውን፣ ቤተሰባቸውን እንዲሸፍን ጸልያለሁ እርግማንን የሚሰብር ቀንበርን የሚሰብር ጨለማን የሚሰብር ክፉ አሰራርን ሁሉ የሚሰብር የመንፈሰ ኃይል ባሉበት ስፍራ ሁሉ ይገለጥ። ከዚህ ሰዓትና ደቂቃ ጀምሮ ይህን ቪዲዮ የሚመለከት ሁላ ቤቱ እንዲጠበቅ ቤተሰቡ እንዲጠበቅ ወገኖቼ፣ ፍርሃቱን ትታችሁ አንዳንዶች፣ አሁን ልባችሁ በሁከት ውስጥ በፍርሃት ውስጥ ነው ያለ። ይህንን ፍርሃት ከውስጣችሁ አውጥታችሁ ይህን ቃል ተቀበሉ። መለኮታዊ የሆነ ጥበቃ ቤታችሁን ይጋርዳል። አሌሉያ ሊቫንያ ኮምፓራዲ ኮሆቶፓይድ ክብር ለኢየሱስ ይሆንለት። መንፈስ ቅዱስ ሆይ ምድራችንን የሚጠብቁ መላእክቶች፣ የሰማይ ሠራዊቶች አሁን ከመንፈስ ዓለም እንዲለቀቁ በምድራችን ላይ ጣልቃ እንድትገባ ጥበቃህ እንዲገለጥ፣ አቤቱ የኢዮብን ሕይወት ቀድሞ እግዚአብሔር ሆን አጥረህለት እንደነበረ ዛሬ በምድራችን ላይ አጥር እንዲሆን የበሽታ ጉልበት እንዲሰበር አሁን እንኳን ይህን ቪዲዮ እየተመለከታችሁ በፍርሃት ውስጥ ሆናችሁ በበሽታ ውስጥ ሆናችሁ ያላችሁ ሰዎች ከበሽታው ነፃ ውጡ በኢየሱስ። አባት ሆይ ከዚህ ሰዓት ጀምሮ ለምድር ጸልያለሁ። ኢትዮጵያ በሁሉም አቅጣጫ ሰላም እንድትሆን እጸልያለሁ። በጌታ በኢየሱስ ስም ሰላም እንድትሆን እጸልያለሁ። የትኛውም ሞት፣ የትኛውም ጭንገፋ፣ የትኛውም የጨለማ እጅ ሁሉ ከምድሬ ላይ የተነሳ እንዲሆን እጸልያለሁ፣ በጌታ በኢየሱስ ስም ከምድሬ ላይ የተነሳ እንዲሆን እጸልያለሁ። በምድሬ ላይ የተዘራ የትኛውም የጨለማ ዘር ሁሉ ከዚህ ሰዓት ጀምሮ የመከነ እንዲሆን እጸልያለሁ። ክፉ በዚህ ምድር ላይ እንዳይሳካለት እጸልያለሁ፣ በጌታ በኢየሱስ ስም አጋረንቶች በዚህ ምድር ላይ እንዳይሳካላቸው እጸልያለሁ። በእናንተ ላይ የእግዚአብሔር ክብር ይወጣል፣ አውጃለሁ ነው። በእናንተ ላይ የእግዚአብሔር ክብር ይወጣል፣ በእናንተ ላይ የእግዚአብሔር ክብር ይወጣል ምድር የኢትዮጵያን ኤርትራን አፍሪካን የሚያሳርፍ የእግዚአብሔር ክብር በእናንተ ላይ ይወጣል። ዶላ ቪያናማ ካምፓሮ ዶቮሆሽ የኢየሱስን ሰምቶ የሚቀመጥ በሽታ የለም። ዛሬ እናዛለን በምድራችን ላይ የኢየሱስ ስም ለብቻው ጥበቃን ያደርጋል። ኢየሱስ ጌታ ዛሬ እንጸልያለን በኢየሱስ ባላችሁበት ቦታ የተከበባችሁ ከበባው ይበተን። የጨለማው መንግሥት ይፍረስ፣ ይፍረስ፣ ይፍረስ ይፍረስ። ከዚህ ሰዓት ጀምሮ በጌታ በኢየሱስ ስም እግዚአብሔር ለምድሪቷ መፍትሔና ረፍት አድርጎ አስነሳችሁ። እግዚአብሔር በጌታ በኢየሱስ ከሕይወታችሁ ላይ የክፉ እጆችን ሁሉ ከለከለላችሁ። በእናንተ ሕይወት ላይ የተነገረ ሟርት፣ በእናንተ ሕይወት ላይ የተደገመ ድግምት ሁሉ ከዚህ ሰዓት ጀምሮ በኢየሱስ ስም እንዳይሰራ ጸልያለሁ። እግዚአብሔር እያበዛ አበዛችሁ። ፋይናንሻል ነገራችሁ እንዲለቀቅ ጸልያለሁ። በፋይናንሳችሁ ላይ መለኮታዊ ጣልቃ ገብነት እንዲሆን እጸልያል። ከዚህ ሰዓት ጀምሮ የእናንተ ነገር በኢየሱስ ስም እንዳያዝ ጸልያል። እግዚአብሔር መባረክን እንዲባርካችሁ ጸልያል። የእግዚአብሔር እጅ በጌታ በኢየሱስ ስም በኃይል አሰፋችሁ። በምንም አይነት መንገድ አትያዙም። ፍያማ ሆናችሁ በሮቻችሁ ሁሉ ተከፍተዋል። የጌታ እጅ ድንቅን የጌታ እጅ ተአምራትን እንዲያደርግላችሁ ጸልያለሁ። የእናንተ ነገር በኢየሱስ ስም አያዝም በኃይል ፍሬያም ማሆናችሁ በኢየሱስ ስም ብዬ ጸልኩ። የትኛውም አይነት ከእግዚአብሔር ያልሆነ መንፈስ አዛለሁ፣ በዚህ ሰዓት ላይ ለቆ ይውጣ፣ ይውጣ፣ ይውጣ። በኢየሱስ ደም ይውጣ፣ በኢየሱስ ደም ይውጣ። ለቃቸው ውጣ በኢየሱስ ስም ማዲኮሆቫቲያ ካምፓያስ ሊብሮሆቫ ናሃያ ተገናኙ፣ ተገናኙ። የጌታ ኃይል እያለፈ ነው። ስፍራ የማይገድበው የጌታ ኃይል ብዙዎቻችሁን ይዳሰለሁ ከዚህ ሌሊት ጀምሮ በኢየሱስ ስም ማንነታችሁ ተቀይሩ። የእግዚአብሔርን ፊት አብልጣችሁ እየፈለጋችሁ ለምድራችን ጣልቃ ገብነት ሆኖ ምን አይነት ምድር ናት ኢትዮጵያ እስከሚባል ድረስ አፍሪካ ላይ በኢየሱስ ስም የጌታ ጣልቃ ገብነት እንዲሆን ቪና ኮቶ ፓራዲካ ሃያ ዛሬ እንዲሆን አውጃለሁ፣ በኢየሱስ ስም አውጃለሁ። ይህን ቃል እየሰማችሁኝ ያላችሁ መለኮታዊ ጣልቃ ገብነት መለኮታዊ የሆነ ጥበቃ በሕይወታችሁ ላይ እየሆነ ነው። በአንቺ ላይ የተሰራ መሳሪያ ይላል። ኦ ሃሌሉያ! ሊካ ሮማና ሀቲያ ካፓያ። በአንቺ ላይ የተሰራ መሳሪያ አይከናወንም። እስቲ በእኔ ላይ የተሠራ አይከናወንም በሉ ባላችሁበት ቦታ ላይ